ሰላም ጤና ይስጥልኝ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የብዙኃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ ወደ እናንተ የሚቀርበው ዜና ቤተ ክርስቲያን ነው። ከዜናዎቹ ጋር አቤል አሰፋ አብሬያችሁ ቆያለው። ተከታተሉን። የርክበ ካህናት ቅዱስ ሲኖዶስ ጉባኤ መክፈቻ ጸሎት በአዲስ አበባ መንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ተከናወነ። መጋቤ ምስጢር ሳህሉ አድማሱ በፍትሕ መንፈሳዊ አንቀጽ አምስት በሚያዘው መሠረት ቅዱስ ሲኖዶስ በዓመት ሁለት ጊዜ መደበኛ ስብሰባን ያካሂዳል። የመጀመሪያው ጉባኤ በየዓመቱ በጥቅምት ወር ሲሆን ሁለተኛ ስብሰባው ትንሣኤ በኋላ በሃያ አምስተኛው ቀን በርክበ ካህናት የሚካሄደው ነው። በዚሁ መሠረት በዘንድሮው ግንቦት አምስት ቀን 2017 ዓ ም በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም በተከፈተው የቅድመ ጉባኤ ጸሎት መርሃ ግብር የዳዊት መዝሙር፣ ውዳሴ ማርያም፣ መልካ ማርያምና መልካ ኢየሱስ የተጸለየ ሲሆን በተጨማሪም አድኅነነ ሕዝበከ ወባርከነ ርስተከ የሚለው የምህላ ጸሎት የሰርክ መስተብቁ ጸሎተ ወንጌልና መጽሐፈ ኪዳን ተደርሰዋል። ስማዓነ አምላክነ ወመድኃኒነ ተስፋሆሙ ለኩሎሙ አጽናፈ ምድር ወለለሂ ውስተ ባሕር ርሁቅ የሚለው የዳዊት መዝሙር ልብሰ ተክኖ በለበሱ ዲያቆናት ተዚመዋል። በማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ የተጻፈው ቃለ ወንጌል ተነቧል። በቅዱስነታቸው መልካም ፈቃድ ብፁዕ አቡነ ኤልያስ የስዊድንና የስካንዲኔቪያ አህጉረ ስብከት ሊቀ ጳጳስ መርሃ ግብሩን አስመልክተው ትምህርተ ወንጌል ሰጥተዋል። በመጨረሻም በብፁ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ጸሎትና ቡራኬ የጉባኤው መክፈቻ መርሃ ግብር ተጠናቋል። ብፁ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ቅድስት ቤተ ክርስቲያንን በቅንነት ማገልገል እንደሚገባ አሳሰቡ። ቅዱስነታቸው ማሳሰቢያውን የሰጡት ዓመታዊው የርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ መክፈቻ ላይ ባስተላለፉት መልእክት ነው። ሰናይት ባንተ ተከታዩን ዘገባ አሰናድታለች። የግንቦት ወር ርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ግንቦት 6 ቀን 2017 ዓ ም ተጀምሯል። የጉባኤውን መጀመር አስመልክቶ መግለጫ የሰጡት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ከቅድስት ቤተ ክርስቲያን ጉያ በተለያየ ምክንያት የወጡና ያፈነገጡ ወደ እናታቸው ቤት እንዲመለሱ መስራት እንደሚገባ ገልጸዋል ክርስቲያን በመላው ዓለም አገልግሎት በማዳረስ ላይ እንዳለችና በትውልድ ኢትዮጵያዊ ያልሆኑ ወገኖችን ጭምር የኦርቶዶክስ ተዋሕዶ እምነት ተከታይ እንዲሆኑ በማስተማር ላይ እንደምትገኝ ገልጸው አገልግሎት በሳሳበት ሁሉ በጥንካሬ በመስራት ተጨባጭ ለውጥ ማምጣት ይገባል ብለዋል። ተደራሽነት በሳሳበት አካባቢ ሁሉ የተለየ ትኩረት ሰጥተን መስራትና ተጨባጭ ለውጥ ማምጣት ይኖርብናል። ቅድስት ቤተ ክርስቲያን ያላትን አቅምና ብቃት መገንዘብ ይገባል ያሉት ቅዱስነታቸው ሃይማኖታችን የሚጠይቀውን ሰብእናና ቁመና ይዘን ከተገኘን ሕይወቱን ለመስጠት የማይሳሳ ምእመንና አገልጋይ አለን ያሉ ሲሆን ከእምነት የሚነሳ መታዘዝ እንድናገኝ የተቀበልነውን ጸጋና ሐዋርያዊነት አጥብቀን እንያዝ በማለት አሳስበዋል ይህንን የእግዚአብሔር ህዝብ በሀቅ በቅንነት በትጋትና በታማኝነት ቆመን ካገለገል ነው እና አባትነታችንንና መሪነታችንን በመልካም አሰራር በትክክል በህሊናው እንዲሰርጽ ካደረግን ይህ ሀይል ከጎናችን እንደማይለይ እርግጠኞች መሆን እንችላለን። ሃይማኖቱ የሚጠይቀውን ሰብና እና ቁመና ይዘን ከተገኘን ህዝበ ክርስቲያኑ ያለውን ብቻ ሳይሆን ህይወቱን ሳይቀር ለመስጠት ወደ ኋላ የማይል ህዝብ፣ የእግዚአብሔር ህዝብ አለን። ስለዚህ ይህንን ማሳካት እንችል ዘንድ ከእምነት የሚነሳ መታዘዝ እንድናገኝ የተቀበልነውን ጸጋና ሐዋርያዊነት በክብር እንያዝ። በተያዘ ዜና ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ሕዝቡ ከድህነት እንዲላቀቅ አርአያ ሆኖ መስራት እንደሚገባ አሳሰቡ። ያረ ካላ አድማሱ ተጨማሪ ዘገባ አለው። ቅዱስ አባታችን ዓመታዊው የርክበ ካህናት የቅዱስ ሲኖዶስ ምላተ ጉባኤ መክፈቻ ላይ አባታዊ መልእክት አስተላልፈዋል። ቅዱስነታቸው በመልእክታቸው ህዝቡ ከድህነት እንዲላቀቅ አርያ ሆኖ መስራት እንደሚገባ አሳስበዋል። ለሕዝበ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊው አገልግሎትም ጭምር ነው። ከዚህ አንጻር ህዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ፣ በኢኮኖሚውም ከድህነት የተላቀቀ እንዲሆን፣ እንደዚሁም ሰላምና አንድነቱ የተጠበቀ እንዲሆን በማስተማርም በተግባር በመሳተፍም የህዝቡ መሪዎችና አርአያ ሆነን መስራት ይገባናል። ቅዱስ አባታችን ከኢኮኖሚያዊ ጉዳዮች መሳ ለመሳ ስለ ሰላም ባነሱበት መግለጫቸው በሀገራችን ህዝቡን ለእንግልት የዳረጉት ችግሮች ሁሉ በሰላማዊ መንገድ እንዲፈቱ ጥሪ አቅርበዋል። ኢትዮጵያን ወደ ተሻለ ልማትና እድገት እናሻገራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ። ሁሉን የሚያግባባ ነገር ፈልጉና ችግሮቹን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንም ለውድናት የሚደረግ ካሳ አድርጋችሁ ሰዱት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ይህ ነው። ቅዱስነታቸው የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ የቤተ ክርስቲያናችን መንፈሳዊ፣ ማኅበራዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸሞችን በመገምገም ለቀጣዩ ጊዜ የሥራ አቅጣጫን የሚያስቀምጥ ስለመሆኑም ጠቁመዋል። ከግንቦት የርክ በካህናት ዜና ወጣ ስንል ደግሞ በአየር ጤና መካነ ስብሃት ቅዱስ ሩፋኤልና ቅድስ ልደታ አለማርያም ቤተ ክርስቲያን በርካታ የልማት ስራዎች እየተካሄዱ መሆኑ ተገለጸ። ያረካል አድማሱ በአየር ጤና መካነ ስብሃት ቅዱስ ሩፋኤልና ቅድስ ልደታ ማርያም ቤተ ክርስቲያን ከሐምሌ 2015 ዓ ም ጀምሮ በርካታ የልማት ስራዎች ተግባራዊ መሆናቸው ተገልጿል። የልማት ስራዎቹ በዝርዝር የተገለጹት የቅድስት ድንግል ማርያም የልደት በዓል ብፁዓን አበው ሊቃነ ጳጳሳት በተገኙበት በድምቀት ሲከበር ነው። ደብሩ የነበሩት ባዶ ቦታዎች በራስ አገዛ በራስ አገዝ የልማት ስራዎች የደብሩ ሰበካ ጉባኤ ቦታውን በገቢ ለማገዝ ያከራየ እና ቦታውን ቆርቆሮ በቆርቆሮ ተሰርቶ የነበሩ ሲሆን ያንን በቁርጠኝነት መመሪያ በመስጠት ደረጃውን በጠበቀ መልኩ እንዲሰራ በማድረግ ሁሉም ተከራዮች ገንብተው የደብሩ ደረጃ ከፍ በማድረግ እና ድልድዩንም ለእግረኛ ሆነ ለተሽከርካሪ እንዲያመች እና እንደ ልብ እንዲወጡ እንዲገቡ ከማድረግ በተጨማሪም አካባቢውን ከወንዝ ስጋት ነፃ አድርገናል። እንዲሁም በጅምር ላይ የነበረ የቤተክርስቲያኑን ግራውንድ መሰብሰቢያ አዳራሽ በማጠናቀቅ ለተለያዩ አገልግሎቶችና እና ለካህናት አባቶች መሰብሰቢያ እንዲሁም በማድረግ አገልግሎት መስጠት ላይ ይገኛል። በአየር ጤና መካነ ስብሐት ቅዱስ ሩፋኤልና ቅድስት ልደታ ማርያም ቤተክርስቲያን የተጀመሩት የልማት ስራዎች እንዲቀጥሉም ብርቱ እንቅስቃሴዎች ተግባራዊ መሆናቸው ነው የተነገረው። በቦታው የተጀመረው ልማት እንዲቀጥል አካባቢው ተሰሚነት ያላቸው የአገር ሽማግሌዎች፣ ወጣቶች፣ ካህናትን የልማት ኮሚቴ ተቋቁሞ በስራ ላይ የሚገኝ ሲሆን የተጀመረው ዘመናዊ የጸበል ቤት ስራ ቤዝመንቱ ተሰርቶ ኮለንቆሞ የተሞላና ባለ አንድ ወለል ፎቅ እስላብ ለመስራት በዝግጅት ላይ እንገኛለን። በመቀጠል አስተዳደሩ ሰራተኞችና የሰበካ ጉባኤ መሰብሰቢያ አዳራሽና ቢሮዎች ተጀምረው የነበረ ሲሆን በአሁኑ ሰዓት ባለ ሁለት ወለል ፎቅ እስላም የተሞላና ቦለኬት ለመደርደር እንዲሁም የፊዚሽንግ ስራ ለመስራት ለመስራትና የግቢ ማስዋብ ስራ ግቢውን በቴራዞን ለማንጠፍ ቀድን የአርማታ ኮንክሪት ለመሸፈን በወንዶችም በሴቶችም መቆሚያ ዘመናዊ መጠለያዎችን ለመስራት በታቀደ እቅድ መሰረት ቦታው በባለሙያዎች ተጠንቶ በዘመናዊ መልኩ መንግስት ለኮሪደር ልማት የሚጠቀሙባቸውን ዘመናዊ ቴራዞዎችን ደብሩ በማቅረብ የውሃ ፍሳሽ ዲሾችን በአግባቡ በመስራት ቴራዞ ንጣፍ እንዲሁም በቆርቆሮ በቆርቆሮ የነበረው መጠለያ እንደ ታላላቅ አድባራት በብረትና ኮለም በማቆም በዘመናዊ መልኩ በኤጋ ቆርቆሮ በመሸፈን በአግባቡ የሚቀደስበትና ወንጌል የሚሰሙበት ዘመናዊ መጠለያ የተሰራና ይህም ቴራዞና መጠለያ 80 ፐርሰንት ስራው የተከናወነ ሲሆን ቀሪውን በአጭር ጊዜ የምናስመርቅ መሆኑን እንገልጻለን። ከዚህ ባለፈ ደብሩ ለንዋይ ቅድሳትና ለሌሎች ንብረቶች ማስቀመጫ የሚሆን ንብረት ክፍል መገንባቱም የልማት ሪፖርቱ ሲቀርብ ተገልጿል። ደብሩ ያለውን ቅርስ ንዋይ ንዋይ ቅዱሳት የመቀደሻ አልባሳትም የተለያዩ ንብረት ማስቀመጫ የሌለው ሲሆን፣ ነገር ግን አስተዳደሩና ሰበካ ጉባኤ በቁርጠኝነት በመነሳት በደብሩ አስተዳደር ሊቀ ካህናት እዝራ ንዋይና በአስተዳደሩ ሰበካ ጉባኤ እንዲሁም ማኅበረ ካህናት ምእመናን፣ ወዳጆቻቸውን በማስተባበር ዘመናዊ ንብረት ክፍል ቤተክርስቲያኗ ግራውንድ ስር ከነሙሉ ንብረቱ ማስቀመጫ በመስራት ምእመኑን ለማስጎብኘት በሚያስችል መልኩ ተጠናቆ አገልግሎት ጀምሯል። የአየር ጤና መካነ ስብሐት ቅዱስ ሩፋኤልና ቅድስት ልደታ ማርያም ቤተ ክርስቲያን የጀመራቸው የልማት ስራዎች ከፍጻሜ እንዲደርሱም የድጋፍ ጥሪ አቅርቧል። ለሰዓቱ ያሰናዳናቸው ዜናዎች እነዚህ ነበሩ። ዜናዎቻችንን ከሳተላይት ቴሌቪዥን በተጨማሪ በዲጂታል ሚዲያ ገጾቻችን በዩቲዩብ፣ ፌስቡክ፣ ቴሌግራም፣ ኢንስታግራም እና ዋትሳፕ በመሳሰሉት ማህበራዊ ሚዲያዎች ላይ የምታገኙ ይሆናል። በዚሁ አጋጣሚ ሃሽታግ ኢኦቲሲ ቲቪ በማለት የድርጅታችንን ማህበራዊ ሚዲያ ገጾች ላይክ፣ ሰብስክራይብ እና ሼር እንድታደርጉ ጥሪያችንን እናቀርባለን። ለሰዓቱ ያሰናዳናቸው ዜናዎቻችን እነዚህ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሐ ግብራት ጋር አብራችሁ ቆዩ።